ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምሥራች፣ ኢየሱስ በቶሎ ይመጣል። ሰላም ጠና ያስጥልኝ በመላለሙናቸው የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን በድንቅ ፍጻሜ ፀጋና ሰላም ከሁላችሁ ጋር ይሁን። ወንድማችሁ አገልጋይ ያሬድ። ይህ ምጽቱ ድምጽ ነው። ዛሬ በአንድ ትምህርት መጥቻለሁኝ ባለፉት ሳምንታት በተከታታይ ጥያቄዎች የቀረቡ በኮመንት መስጫ ላይ እነዛን ጥያቄዎች ስመልስ ነበር። ነገር ግን ከመለስኳቸው ጥያቄዎች በድጋሚ የመጣ ጥያቄ አለ። እሱም ንጥቀት ሁሉን አቀፍ ወይስ ከፊላዊ የሚል ነው። የንጥቀትን ሁሉን አቀፍነት ወይም ደግሞ ከፊላዊነት በእግዚአብሔር ቃል ለማየት ሲሞክራሉ። እንግዲህ ንጥቀትን በተመለከተ ሶስት አይነት መልከታዎች እንዳሉ ይታወቃል። ቅድመ መከራ ንጥቀት ወይም ደግሞ ፕሪ ትራይብራፕቸር የምንለው ነው። ሁለተኛው ደግሞ ማዕከል መከራ ንጥቀት ወይም ሚድ ትራይብራፕቸር የሚባለው ነው። ሶስተኛው ደግሞ ፖስት ትራይብራፕቸር ወይም ደግሞ ድረ መከራ ንጥቀት ወይም ደግሞ የመከራው ዘመን ካለቀ በኋላ ንጥቀት። እንግዲህ ንጥቀት የሚነጻጸረው ከመከራው ጋር ነው ማለት ነው። የመከራው ዘመን ሰባት ዓመት ነው። ከመከራው ዘመን በፊት፣ መሀል ላይ እና መጨረሻ ላይ የሚል ምልከታዎችን ይሸራሸራሉ። ዛሬ እንግዲህ የምንመለከተው ፕሪትራይብ ራፕቸር ወይም ደግሞ ቅድመ መከራ ንጥቀት ሆኖ ነገር ግን በቅድመ መከራ ንጥቀት ውስጥ ለየት ያለ አመለካከት መጥቷል። እሱ ባለፈው እንዳልኩት ለማብራት ሞክሬያለሁ። እሱ ነው ደግሜ ማየው ምንድን ነው እ በክርስቶስ የሱሳ ኒዳኑ ወገኖች በሙሉ ይነጠቃሉ አይነጠቅም የሚል ጥያቄ ተነስቶ ንጥቀት በክርስቶስ ኢየሱስ አካል ላይ የሚፈጸም ስለሆነ አካሉ ለመውሰድ ስለሚመጣ አካሉ በሙሉ ትወሰዳለች፣ የሚቀር አምኖ ድኖ የሚቀር ከንጥቀት የሚቀር ሰው የለም የሚል ምልከት አለ። እንደገና ደግሞ በተቃራኒ አይደለም ሁሉም አማኞች አይነጠቁም ቢያምኑም ቢድኑ፣ ነገር ግን የማይነጠቁ የሚቀሩ ማለትም ወደ መከራ ውስጥ የሚገቡ ወደ መከራው ዘመን የሚያልፉ አሉ። ስለዚህ እነዛ ሰዎች ይኖራሉ አይኖሩም? ይሄ ነው እንግዲህ በጣም እያወዛገበ ያለው በዚህ ላይ በቅርብ ጊዜ የሰጠሁት ትምህርት ቢኖርም በተጨማሪ ማብራራት በጣም ስላለብኝ ጥያቄው ድጋሜ ስለመጣ ነው። ለዛሬ ወገኖች የመጣት ማለት ነው። ግልጽ እንዲሆንልን እንግዲህ ንጥቀት በእኔ አመለካከት ሁሉን አቀፍ እንጂ ከፊላዊ አይደለም። ሁሉን አቀፍ ማለት የክርስቶስ አካል በሙሉ ትወሰዳለች አለች ብዬ ነው የማምነው። ባለፈውም በነበረኝ ትምህርት ላይ ይህንን ነው የገለጽኩት። ይህንን እንግዲህ በአምስት ወሳኝ ነጥቦች ለማብራራት ሞክራለሁ። የመጀመሪያው ንጥቀት የንጥቀት መስፈርት ከመዳን መስፈርት አይበልጥም የሚለው ነው። ለመዳን መስፈርቱ አንድ ነው፣ ማመን ነው ማመን ነው። እንግዲህ ንጥቀት ሁሉን አቀፍ ለመሆኑ አምስት ማስረጃዎችን አቀርባለሁ ማለት ነው። ያው እንደ አማኝ እንደ ክርስቲያን ልናወራ የሚገባን በመጽሐፍ ቅዱስ ላይ መሰረት አድርገን ብቻ ነው የሚሆነው። ከመጽሐፍ ቅዱስ ውጭ የምናወራቸው መላምቶች ወይም ደግሞ ምኞቶች ወይም ደግሞ አስተምሮች በሙሉ ተቀባይነት አይኖራቸውም። የመጀመሪያው ነጥብ የሚሆነው የንጥቀት መስፈርት ከመዳን መስፈርት አይበልጥም የሚለው እንግዲህ፣ የሰው ልጆች መዳን ስናስብ ሰው ከመዳኑ በፊት በሶስት ሁኔታ ውስጥ እንዳለ ተገልጧል። ሮሜ ምዕራፍ አምስት ቁጥራን ጀምሮ እስከ ዘጠኝ የመጀመሪያው ሰው ደካማ ነበረ። ሁለተኛው ደግሞ ሰው ደካማ ብቻ ሳይሆን ኃጢአተኛ ነበረ። ሶስተኛው ደግሞ ሰው ጠላት ነበረ። በዚህ ሁኔታ ውስጥ እያለን እግዚአብሔር የራሱን ፍቅር በመግለጥ ሰዎችን ወደ መዳን አመጣ። ስለዚህ የራሱን ጽድቅ፣ የራሱን ፍቅር፣ የራሱን ጸጋና ምሕረት ብቻ ነው የገለጠ። በዚህ ሁኔታ ላይ ደካማ እያለ ኃጢአተኛ እያለና ጠላት እያለ የዳነ ሰው ከዳነ በኋላ ከንጥቀት ይጎላል፣ ንጥቀት አይመለከተውም ብሎ የንጥቀትን መስፈርት ከጽድቅ ወደ ቅድስና ማምጣት አግባብ ነው ብዬ አላምንም። ስለዚህ እኔ ጽድቅን በእምነት ከተቀበልኩኝ፣ ንጥቀቴ በዛ ጽድቅ መሰረት ነው እንጂ በእኔ ጽድቅ ላይ ሊመሰረት አይችልም ማለት ነው። የዘላለምን ሕይወት መውረስ ወይም ደግሞ የእግዚአብሔር መንግስት ማግኘት በክርስቶስ ኢየሱስ በማመን በእርሱ በሆነ ጽድቅ ከተቻለ ከዚህ የተለየ መስፈርት ንጥቀት ሊኖረው አይችልም የሚል ነው። እንግዲህ ይህንን አንደኛ ተሰሎንቄ ምዕራፍ አራት ቁጥር አስራ አራት ላይ አውራ ጳውሎስ በግልጥ ያንኑ ለመዳን የተጠቀምነውን መስፈርት ወይም እምነት የምንለውን እውነት ለንጥቀትም እሱ እንደሚያስፈልግ መሰረት እንደሆነ ሲነግረን ኢየሱስ እንደ ሞተና እንደተነሳ ካመንን በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል። ሚ ስለዚህ ካመን ነው የሚለው። ለመዳን ማመን ነው፣ ለመነጠቅ ማመን ነው። ስለዚህ ያመነው ነገር ምንድን ነው ሲባል ስለ ኃጢአታችን እንደሞትና እኛን ስለማጽደቅ እንደተነሳ ነው። በሌላ ቋንቋ አሁንም ጽድቅ ነው የሚቆጠረው። በአብ ቀኝ ክርስቶስ ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ ጌታ ኢየሱስ መንፈስ ቅዱስ ስለ ሶስት ነገሮች እንደሚመጣ ይናገራል። የመጀመሪያው ስለ ኃጢአት ነው፣ እሱም በእርሱ ስለ አለማመናቸው ነው። ሁለተኛው ስለ ጽድቅ ነው ብሎ ወደ አብ ስለሚሄድ ነው ይላል። ስለዚህ ወደ አብ ሄደው እሱ ጽድቄ ነው፣ ወደ አብ ሄደው እሱ መታያይ ነው። ኢየሱስ በአብ ቀኝ ጽድቄ ሆኖ ሊታይልኝ፣ ሊቆጠርልኝ ሄደዋል። አሁን እግዚአብሔር እኔን በልጁ በክርስቶስ በኩል ያየኛል፣ ያውቀኛል እንጂ አሁን የምታወቅበት የራሴ ጽድቅ የለኝም። ስለዚህ ከዚህ ዘላለማዊ ጽድቅ ከተካፈልኩት ዘላለማዊ ጽድቅ የሚበልጥ የኔ ቅድስና ሊመጣ አይችልም። እና የቅድስና የንጥቀት መስፈርት ከጽድቅ ወደ ቅድስና ሺፍት አድርጓል ማለት ነው። ንጥቀት በሰዎች መስፈርት ላይ ማለትም በሰዎች ቅድስና ላይ የሚመሰረት ከሆነ ጽድቅም እንደዛው ሊሆን ግድ ነው። እና የመጀመሪያው የንጥቀት መስፈርት ከመዳን መስፈርት አይበልጥም የሚለው ይሄ በዚህ ቃል ተረጋግጧል። ኢየሱስ እንደ ሞተና እንደተነሳ ማመን ሰውን ያድነዋለሁ። እንግዲህ ሁለተኛው ደግሞ መዳን ራሱ ፍጹም የሚሆነው በንጥቀት ነው። ሌላ ቋንቋ ስጋ ሙታን በክርስቶስ ኢየሱስ አምነው ያንቀላፉ ሙታን አስቀድሞ ይነሳሉ። እነዚህ ከተነሱ በኋላ በትንሳኤ የሚሞተው የማይሞተውን ከለበሰ በኋላ ነው የሚነጠቁት። ስለዚህ ስጋ ፍጽምናን ወይም የክርስቶስ የማዳን ስራ በመስቀል ላይ የተከፈለው የቤዛነት ስራ ፍጽምናን የሚያገኘው በንጥቀት ነው ወይም በትንሳኤ ነው። እንግዲህ ንጥቀትና ትንሳኤ ተያያዥ ናቸው። በሌላ ቋንቋ ንጥቀት ትንሳኤ ነው ማለት ሳይሆን ሰዎች ሙታን ከተነሱ በኋላ ንጥቀት የሚሆነው ስለዚህ ስጋ ያኔ ያኔ ከንጥቀት አስቀድሞ ፍጽምና ያገኛል ወይም ደግሞ መዋቲው የማይሞት ይህ መዋቲ ማንነትን ይለብሳል ማለት ነው። በዚህ ዘላለማዊ ሁኔታው ስጋ ገብቶ ነው የሚነጠቀው። ስለዚህ የመዳን ፍጽምና የሚሆነው በዛ ወቅት ስለሆነ ጌታ ኢየሱስ በመምጣቱ ክቡር ስጋው እንዲመስል የተዋረደውን ስጋችን እንደሚለውጥ ይናገራል። ፊልጶስ ሶስት ያለ ሀገራችን በሰማይ ነው፣ ይወስደናል ነው፣ እንሄዳለን ነው፣ እንነጠቃለን ነው። ከዚያም ደግሞ የት ከሰማይ የሚመጣ መድኃኒት እርሱም ክርስቶስን እንጠብቃለን ካለ በኋላ እርሱ ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋው እንዲመስል የተዋረደውን ስጋችንን ይለውጣል ካለ በኋላ ለውጦ ወደ ሀገራችን ይወስደናል ማለት ነው። ስለዚህ ጌታ ኢየሱስ መስቀል ላይ የከፈለው ዋጋ ለመንፈሳችን ለነፍሳችንና ለስጋችን መሆን ይታወቃል። ያኔ ነው እንግዲህ ያ የመዳን ዋጋ ፐርፌክት የሚሆነው ፍጹም የሚሆነው ስጋን በማስነሳትና ወደ ከምድራዊነት ወደ ሰማያዊነት በመቀየር አገርን፣ ስፍራን፣ አድራሻን በመቀየር በንጥቀት ነው ያ ነገር ፐርፌክት የሚሆነው እና ከዚህ አንጻር አሁንም ይሄ ሊሆን የማይችል ነገር ነው ማለት ከስጋ ድጋሚ የተነሳ ቅዱሳን ቅድስና ከጎደላቸው ላይነጠቁ ይችላሉ የሚለው አመለካከት ሰብአዊ አመለካከት ብቻ ነው እንግዲህ አንድ ቆሮንቶስ አስራ አምስት አምሳ አንድ ላይ ጳውሎስ አንድ ሚስጥር ነግራችኋለሁ ብሎ እኛ የዋናውን ጌታ እስኪመጣ ድረስ የምንቀረው እና መጀመሪያ የሙታን መነሳት እንደሚሆን ተናግሮ ከዛ በኋላ በህይወት ያለን ሰዎች ደግሞ እንደምንለወጥ፣ እንደማንሞት፣ ሞትን ሳንቀምስ ግን በዛው በሕያውነት እንዳለን ወደ ዘላለማዊነት እንደምንቀየር ወይም እንደምንወሰድ በግልጽ ይናገራል። ኢና ባለፈው እንግዲህ ስለ ኋለኛው መለከት ሳስረዳ የኋለኛው መለከት ምንድን ነው የሚለውን በሰፊው ለማስረዳት ለማሳየት ሞክር ያለው የኋለኛው መለከት በጣም ብዙዎች እንደሚያስቡት ወይም በጣም በተሳሳተ መንገድ እንደሚተረጉሙት ሳይሆን ሳይሆን የኋለኛው መለከት የሕያዋን ሞትን ያልቀምስ ነው፣ የኛ የምንለወጥበት መለከት ነው፣ ወይም አዋጅ ነው። ፊተኛው መለከት የሙታን መነሳት ነው። የኋለኛው መለከት ደግሞ ያልሞት ነው። እኛ የምንለወጥበት ነው በሚል አስረድቼ ነበር። ነገር ግን ወንድሞች ሆይ ይህን ላለው ስጋና ደም እግዚአብሔር መንግስት ሊወርስ አይችልም። የሚበሰብሰው የማይበሰብሰውን አይወርስም እና አንድ ሚስጥር እነግራችኋለሁ። ሁላችን አናንቀላፋም ነገር ግን የኋለኛው መለከት ሲነፋ የኋለኛው መለከት የተባለው እንግዲህ ሁላችን በድንገት በቀጽበታ እንለወጣለን ስለሚል የኋለኛው መለከት የእኛ መለወጥ የሚታወጅበት ነው። የፊተኛው ሙታን የሚነሱበት ነው ማለት ነው። ይሄ ሰባተኛው መለከት አይደለም ብዬ እንዳስረዳዋችሁ ልታስታውሱ እወዳለሁ። እንግዲህ ቤተክርስቲያን የቅዱሳን ንጥቀት የሚሆነው ከመከራው ዘመን በፊት አይደለም መሀል ላይ ነው የሚሉ ሰዎች የኋለኛው መለከት የሚለውን ሰባተኛ መለከት ነው ብለው በተሳሳተ መንገድ ይተረጉማሉ። ይህ ፍጹም ፍጹም ስህተት ነው፣ መስተካከል አለበት ማለት ነው። የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበተ ዓይን እንለወጣለን ካለ በኋላ መለከት ይነፋልና ማለት በማለት ፊተኛው መለከት ይነግራል መለከት ይነፋልና ካለ በኋላ ሙታን የማይበሰብስ ሆነው ይነሳሉ። እኛ ምን ለወጣለን። ሰው መለከት ይነፋልን ያለው መጀመሪያ የሚነፋውን ነው። ሙታን የማይበሰብሰው ይነሳሉ። የኋለኛው መለከት ሕያዋን የሆንኛ ሳንሞት የቀረ ነው፣ ጌታ ሲመጣ የሚያገኘን የምንለወጥበት ነው። ከዚህ በኋላ ቀጥታ ስለ ንጥቀት ነው። ንጥቀትን አንደኛ ተሰሎንቄ ምዕራፍ አራት ቅድም የጠቀስኩት ቁጥር 13-18 በሰፊው የምናገኘው እውነት ነው ማለት ነው። ስለዚህ በዚህ መንገድ ተገልጿልና ስጋ መዳን የሚቀበልበት ስጋ ዘላለማዊነትን ወይም አድራሻ ስፍራ የሚቀይርበትና ወደ አገሩ ወደ ሰማይ የሚገባበት የእግዚአብሔር ልጅ ኢየሱስ ተነስቶ በአብቀኝ በተነሳበት አካል እንዳለ ሁሉ እኛም በዛ ሁኔታ የምንገኝበት ስርዓት ንጥቀት ይባላል። እና ይህን ሚስጥር ነው ጳውሎስ ሚስጥር በማለት የሚገልጠው። ስለዚህ መዳናችን ፍጹም የሚሆንበት ነው እንጂ ከመዳን አንጎልም ነው። ምክንያቱም እኛ አሁን የቀረነው ሰዎች መዳንን ለመውረስ ምንጠብቅ ነ። ለምሳሌ ዕብራውያን 14 ላይ ስለ መላእክት አገልግሎት ሲናገር ሐዋርያው ጳውሎስ ምንድን ያለው ሁሉ መዳንን የወርሱ ዘንድ መዳንን የወርሱ ዘንድ ያላቸውን ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉ? ምን ይላል? መላእክት ምንድን ናቸው? እኔን የሚያገለግሉ ናቸው። ምንም ምጠብቅ? መዳንን ምጠብቅ ነኝ። መዳንን ለመውረስ የምን መዳን ሲባል የስጋ መዳን ወይም የስጋ ርስት ማለት ነው። የሚገለጥ ስጋ ክብር ማለት ነው። ይሄ መታወቅ አለበት። ድንቅ ፍጻሜ ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምስራች፣ ኢየሱስ በቶሎ ይመጣል። በሦስተኛ ደረጃ ጌታ መዳን ለማግኘት እንጂ ለቁጣ አልመረጠንም። አልመረጠምም ለቁጣ አልመረጠንም። ሌላ ቋንቋ ሰዎች ተለይተው በመከራው ዘመን ላይ ለሚመጣው ታላቅ መከራ ይቀራሉ ብለን የምናስብ ከሆነ የክርስቶስን ደም ከንቱ እያደረግን ነው። ከብዙ ሊወጣ ከማይችልበት የሞት ቀንበር የኃጢአት እስራት ነፃ ያወጣንን የክርስቶስን የደሙን ኃይል ያክፋፋን ያለ ነው። ግን ማንም ሰው አሁንም ቢሆን ከቁጣ ከዳነ በደሙ እንደሚድን ተጽፏል። ሮሜ አምስት ቁጥር ዘጠኝ ላይ ይልቁንስ እንግዲህ አሁን በደሙ ከጸደቀን፣ ይልቁንም እንግዲህ አሁን በምን በምኑ በደሙ የጸደቅነው በምንድ ነው? በደሙ ነው። የኃጢአታችንን ፍጹም ይቅርታ ያገኘነው በደሙ ነው። ይልቁንም እንግዲህ አሁን በደሙ ከጸደቀን በእርሱ በምኑ በደሙ ከቁጣው እንድናለን። አያችሁ። ስለዚህ እግዚአብሔር የሚመጣው ቁጣ እኔ እንዳገኘኝ እኔን የሚሸፍንበት ሚስጥር ደሙ በኔ ላይ መኖሩ ነው። በደሙ የጸደኩት እኔ በደሙ ካገኘው ፀድቅ በንጥቀት አልጎልም ነው። ከሚመጣው ቁጣ የሚያድነኝ ደሙ ነው። ስለዚህ የክርስቶስ ኢየሱስን የደሙን ኃይል በሰው ስራ መለወጥ ነው። ቅድስና እግዚአብሔርን በመፍራት የመኖር ስርዓት ነው። ማንኛውም ክርስቲያን ቅድስናን ሊጠብቅ በቅድስና ሊኖር ይገባል ይገባል። ከዝሙት ይርቅ፣ ከዘረኝነት ይርቅ፣ ከጥንቆላና ሟርት፣ ድግምት ሊርቅ፣ ከክፋትና ተንኮል ሊርቅ፣ ከአመፅ ሊርቅ ይገባዋል። ይህን የሚያደርገው ግን ጸድቃለሁ፣ ጽድቅን በሚል ሳይሆን በተቀበለው የጸጋና የህይወት መንፈስ ህግ በመመራት ነው። ሮሜ 8:2 ላይ በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ይላል ከኃጢአትና ከሞት ህግ አርነት አውጥቶኛል ስለሚል በክርስቶስ ኢየሱስ ያለው የህይወት መንፈስ ማለትም የመንፈስ ቅዱስ ህግ ብቻ ሰውን ከኃጢአትና ከሞት ነፃ ያወጣዋል ማለት ነው። ይሄ ጸጋ ህይወት ነው የጸጋ አገልግሎት ነው እንጂ በህግ እና በስርዓት የሚሆን አይደለም። ህግ እንግዲህ ቅድስና ከኃጢአት መራቅ ከሆነ የኔ ከኃጢአት መራቅ አያጸድቀኝም። ቅድስና ከበደል መራቅ ከሆነ የኔ ከበደል መራቅ አያጸድቀኝም። ጸድቄ ነው ከበደል መረቀው ላለመጽደቅ አይደለም። ይሄ በህግ የሚያምኑ ሰዎች ዛሬም ደህንነትን ወይም ጽድቅን በጸጋ የማያምኑ የማይቀበሉ ሰዎች ወይም ሃይማኖታዊ ሰብአዊ አስተምረው ነው። ይሄ መዳኔ በጸጋ ነው ካልኩ በኋላ ንጥቀትን ከጸጋ ማጉደል በጣም አደገኛ ነገር ነው። ምን ቲቶ ሁለት ቁጥር 11 ጀምሮ እስከ 14 ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጠዋል ካለ በኋላ፣ በጸጋ ነው መዳኔ ካለ በኋላ ቀጥሎ ይህም ጸጋ ኃጢአተኝነትና አለማዊ ምኞትን ትተን በማለት በዚህ የጸጋው ኃይል ከኃጢአትና ከኃጢአተኝነትና ከዓለማዊ ምኞት እንደምርቅ ያውጃል። በመቀጠልስ የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል። አያችሁ? ስለዚህ ይሄም የጸጋ ሕይወት ነው ማለት ነው። ይሄም የጸጋ አገልግሎት ነው። የክርስቶስ ኢየሱስን በክብር መገለጥ ማለት መመለስ፣ በሌላ ቋንቋ የእሱ በክብር መመለስ፣ በክብር መገለጥ። እኔንም በክብር ከእሱ ጋር ይገልጠኛል፣ ይገልጠኛል። አሁን የእግዚአብሔር ልጆች ነን፣ ክብሩን ተካፍልናል። ያ ክብር ግን አልተገለጠም። ሲገለጥ ግን እርሱን እንዳለ እርሱንም እንደምንመስል እናውቃለን ተብሎ ተጽፏል። አንደኛው ዮሐንስ ሦስት አንድ ላይ ከዚህ አንፃር የክርስቶስን የደሞ ኃይል አለማቃለል ይገባል። የደሞ ኃይል ከየትኛውም የኃጢአት ቀንበር ነፃ ያወጣል፣ ከየትኛውም ቁጣ ያድናል፣ ከየትኛውም እርገማ ያድናል። እና በጽድቄ በቅድስና አልዳንኩም፣ በጽድቄና በቅድስና አልነጠቅም። የመነጠቀኝ ምክንያት የመዳኔ ምክንያት ነው። እሱም የእግዚአብሔር ጽድቅ ኢየሱስ በእኔ ውስጥ ስላለ ነው። ጌታ ህይወቱ ነው የሚሰበስበው በእኔ ውስጥ ያለ ህይወቱ ክብሩ የሚ ክብር ለእግዚአብሔር ይሁን። እንግዲህ ሮሜ አምስት ዘጠኝ ላይ አንደኛ ተሰሎንቄ አምስት ዘጠኝ ላይ ለቁጣ አልመረጠንም መዳን ለማግኘት የሚል ቃል ተጽፏል። ራእይ 616 ደግሞ ዮሐንስ ራእይ ምዕራፍ 6 ቁጥር 16 በሚያስደንቁ ሁኔታ የመከራው ዘመን ያው የማታም ፍርዶች በቁጣ የተሞሉ የእግዚአብሔር ቁጣ ምድርን የሚያናውጥበት የቁጣ ጊዜ እንደሆነ ተገልጠዋል ማለት ነው። አራተኛ ከፍርዶን ብር የተነሳ ልብ በለው። አሁን ክርስቲያን በዚህ ዓለም ላይ በድካም ይኖራል፣ በዝለት ይኖራል አንዳንዱ በብርታት ያልፋል። አይደለም በሙላት የሚገባ አለ፣ በጉለት የሚገባ አለ። ልብ በሉ፣ ሁሉም እኩል አይደለም። በአንድ ቤት አዋቂ ልጆች አሉ፣ ህፃናት አሉ። ህፃናት ምን የሚያደርጉት ነገር አያውቁም፣ ያጠፋሉ። መንፈሳዊ ዓለም ላይ ህፃናት ሰዎች አሉ። መንፈሳዊ ዓለም ላይ ያላደጉ ሰዎች አሉ። ኢንፋንት አሉ፣ ስፕሪቹዋሊ ኪድስ አሉ፣ ህፃናት አሉ። ምን የሚፈልጉ ቦግዚት ወላ አሳዳግ የሚፈልጉ አሉ፣ አቅጣጫ ማሳየት የሚያስፈልጋቸው አሉ፣ ወጣቶች አሉ፣ ህፃናት አሉ። ጌታ ኢየሱስ ግልግሎችን አሰማራ አለ አይደል? ጠቦቶችን ጠብቃ አለ። ከዛስ በጎቼን አሰማራ አለ። በጋለ ጠቦት አለ፣ ግልገል አለ። እነዚህ ሁሉ ምንድን ናቸው? ልጆች ናቸው፣ ፋሚሊ ናቸው፣ ቤተሰብ ናቸው። የእግዚአብሔር ልጆች በደም የተዋጁ የእግዚአብሔር ልጆች ናቸው። ከዚህ የተነሳ የፍርድ ወንበር ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አስር ላይ ሁላችንም በዚህ ምድር ላይ ስለ ኖር ነው ኑሮ ጌታን በምን ያህል ደረጃ አገልግለነዋል፣ ስለ ስሙ ምን ያህል ዋጋ ክፍለናል፣ ምን ያህል ታግሰናል፣ ጸንተናል እያንዳንዷ በእምነት የስራና ስራ በሙሉ ወይም ከእምነት ወተን የስራና ስራ በሙሉ በክርስቶስ የፍርዶን በፊት ተገልጣ ዋጋ እንቀበላለን። እዛ ነው ዋጋ የምንቀበለው። እዚህ ለምንድን ለቁጣሚ ተሆን ነው ጥያቄው። ሁላችን በክርስቶስ ፍርዶን በፊት እንገለጣለን ይላል ጳውሎስ። ምክንያቱም ምንድነው ሲባል በስጋ በምድር ላይ ያለን ለተሰራው ስራ ምን ለመቀበል ብድራት ለመቀበል ወይንም ነቀፌታ ለመቀበል ሀፍረት ለመቀበል ማፈራለን። በክርስቶስ ፍርዶን በፊት ምንም ያሳፍረው ይሄ ተነጠቀ ሰው እኮ ነው። በክርስቶስ የፍርድ ወንበር ፊት የሚቆመው የተነጠቀ አማኝ ነው፣ ያልተነጠቀ አማኝ አይደለም። ግን እሳ በምድር ላይ በኖሩ ኑሮ ጌታን ባለማስከበሩ ያፍራል፣ ግን አይኮነንም። ግን አይኮነንም ሲውል አይገባም። የፍርድ ወንበርና የፍርድ ዙፋን ይለያያል። አያችሁ፣ አሁን ሁለት ቆሮንቶስ ምራፍ 5 ቁጥር 10 የፍርድ ወንበር ነው የሚለው፣ የማቴዎስ ወንጌል ምራፍ 5 ቁጥር 31 የፍርድ ዙፋን ነው የሚለው። አንድ አይደለም፣ ዙፋንና ወንበር ይለያያል። ይህን ለይቶ ማወቅ ያስፈልጋል። ከዚህ አንጻር ከፍርድ ወንበር የተነሳ እኛ ሁላችንም እንኳን ለአጢአታችን፣ ለጽርቃችንም ገና አክሊል እንቀበላለን በፊቱ ቀርበን። በዛ ልክ ደግሞ ስሙን በምናስነቀፍበት መንገድ ነቀፌታ አለ፣ ነቀፌታ አለ። ይሄ መታወቅ አለበት እንጂ አንታውም ነው እዚህ እዚህ ማንተው እዛ ዋጋ ስለምንቀበል ነው። እዚህም ማንተው እዛ ስለምንነቀፍ ነው። አባት በር ዘግቶ ልጁን አስገብቶ እንደሚቀጣ ጌታ ይቀጣል፣ ጌታ ይፈርዳል። የትኛ ፍርድ ምድር ላይ አይደለም፣ ሰማይ ነው ፍርዳችን ከንጥቀቱ በኋላ የሚሆን ፍርድ ፍርድ ወገኖቼ፣ እንጂ እዚህ ለቁጣ እንዴት ይተውናል? እንዴት ለመዓት ይተውናል? በዓለም ታሪክ ሆኖ የማይታውቀውን ታላቅ መከራ እናይ ልጆቹን እንዴት ይተውናል? እንዲህ ስንል እንግዲህ ከመከራ እየሸሸን መከራ እየጠላን ምናምን እያመለጥን አይደለም። ሁለት ሺህ ዓመት ቤተ ክርስቲያን በመከራ ውስጥ ነበረች፣ በስደት ነበረች፣ በውርደት ነበረች፣ በጉስቁላ ነበረች። ዛሬም ሚገደሉ ሚታሰሩ አንደርግራውንድ ጨለማ ውስጥ ያሉ ብዙ ቅዱሳን በየሀገሩ አሉ። በኤርትራ አሉ፣ በህንድ አሉ፣ በቻይና አሉ፣ በአውሮፓ አሉ፣ በብዙ ሀገር ላይ አሉ። ሰላማዊ በሆኑ ሀገሮች ላይ ሁሉ ክርስቲያኖች በመከራ ወንጌል እየሰበኩ ነው ያሉት። ለአውሬ እየተጣሉ ጨለማ ውስጥ አይናቸው እየጠፋ በቁማቸው እየተቃጠሉ እየተሰቀሉ እንደ ወንጀለኛ ስለ ወንጌል የ2ሺ ዓመት የተከፈለ ዋጋ ነው። እዚህ ገና እኛን ለመቅጣት መከራ አይጠብቅም ጌታ ያላመነው አመፀኛው ለምን መከራ የሚጠብቀው እንጂ ያመነው እኛ ለመከራ ምንጠብቅ አይደለም ለማለት ነው። ስለዚህ የፍርድ ወንበር አንደኛ የቆሮንቶስ 3 11 15 ሁሉም ስራችን በፍርድ ውስጥ ካለፈ በኋላ በሳር በአገዳ በእንጨት ስራው ይቃጠላል። ስራው ነው የሚቃጠለው። እኔ ያለው የሚቃጠለው ስራው ነው የሚቃጠለው። እኔ አልፋለሁ፣ እኔ ግን እድን አለው የሚለው ቃሉ። በግልጽ ይህንን ማየት ትችላላችሁ። አንደኛ ቆሮንቶስ 3 11 ላይ እስከ 15 በደንብ ተጽፏል። እሱ ግን ይድናል ስለሚል፣ ሰውየው ይድናል፣ ስራው ግን ይቃጠላል። ምስጋና አያመጣም፣ ሽልማት አያመጣም፣ ክብር አያመጣም፣ አክሊል አያሰጠውም፣ ያፍርበታል ማለት ነው። መልካም። ስለዚህ ፍርድ ወንበር የሚጠብቀን ስለሆነን፣ ከፍርድ ወንበር በፊት ሌላ ፍርድኛ ላይ የለም ነው። ሮሜ ስምንት አንድ ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ነው የሚለው። ኩነኔ ፍርድ ማለት ነው። እንኳን የመከራው ዘመን ውስጥ ገብተን በሳት ልንጠበስ ቀርቶ ይሄ አሁንም ቅድም እንዳልኩት የክርስቶስን የማዳን ስራ የደሙን ኃይል ማቃለል ስለሚሆን በጣም ጥንቃቄ የሚያስፈልገው ነው። ሰዎች እንዲቀደሱ ከአጢአት ከበደል እንዲርቁ አትነጠቅም ብሎ ማስፈራራት መፍትሄ አይመስለኛል። ከንጥቀት ትጎላለ መከራ ይበላል ማለት መፍትሄ ይመስለኛል። አምስተኛ ቤተክርስቲያንና እስራኤል መደባለቅ ይሆናል። ቤተክርስቲያን ልብ በሉ እንግዲህ የመከራው ዘመን ሰባት ዓመት ነው። ሰባቱ ዓመት የእስራኤል ዓመት ነው። የእስራኤል ምንም እንኳ ከጸጋ ዘመን በኋላ ከቤተክርስቲያን በኋላ ቢመጣም መዳን ቢኖርም ሰዎች በጸጋ ቢወለዱም ሰዎች የእግዚአብሔር ልጅ ለመሆን በመንፈስ ቅዱስ ቢታተሙም የመንፈስ ቅዱስ የጸጋ ኃይል ነው፣ የማይገለጠው የጸጋ ስራ ጸጋ ብለን ምንላቸው ነች፣ የማይገለጠው ልጅነት ግን አለ። ስለዚህ ይህ ዘመን ዳንኤል 9 24 27 የእስራኤል ዘመን ነው። ለሕዝብና ለቅድስቲቱ ከተማ ለኢየሩሳሌም ሰባ ሱባኤ ወይንም 470 ዓመት ቀጠሮ ተይዘዋል የሚል ቃል አለ። ከዚህ ውስጥ 69 ተፈጽሞ አንድ ሱባኤ ቀርቷል። የመከራ ዘመን ምንላት የአንድ ሱባኤ ናት። ሰባት ዓመት ሰባት ዓመት ወደፊት እንግዲህ ቤተክርስቲያን ከተነጠቀች በኋላ በምድር ላይ የሚሆነው መከራ ማለት ነው። ስለዚህ ይህ ዘመን የቤተክርስቲያን ዘመን የማን ነው? የእስራኤል ዘመን ከሆነ ለምን ቅዱሳን የቤተክርስቲያን ልጆች ወይም ቤተክርስቲያን ተብሎ የታወቁ አማኞች እዛ መከራ ውስጥ ለምን ይገባሉ? ይሄ ቤተክርስቲያን በእስራኤል ዘመን ውስጥ ማስገባት ነው። ቤተክርስቲያን በእስራኤል ዘመን ውስጥ መቀላቀል ነው። እና ይሄ አግባብ አይደለም። ኤርሚያስ ምዕራፍ ሰላሳ ቁጥር አምስት ጀምሮ እስከ ዘጠኝ ኤርሚያስ ይህንን ቀን በግልጽ ይናገራል፣ በግልጽ ይናገራል። ምንድነው የሚለው? ቁጥር አምስት ጀምሮ እግዚአብሔር እንዲህ ይላልና የሚያስፈራ ድምፅ ሰምተናል፣ የፍርሃት ነው እንጂ የሰላም አይደለም። ጠይቁ ወንድ ወልድ እንደሆነ ጠይቁ፣ ጠይቁ ይላል። አያችሁ ወንድ ወልድ እንደሆነ ጠይቁ። ምጡ እስከዚህ ድረስ የሚበረታ ነው። ወንድ ወልድ እንደሆነ ጠይቁ። ስለምን ሰው ሁሉ እንደ ወላድ እጁን በወገቡ ላይ አድርጎ ፊት ሁሉ ወደ ጥቁረት ተለውጧ። ወዮ ያቀን ታላቅ ነው፣ እርሱን የሚመስል የለም። ያ ያዕቆብ መከራ ዘመን ነው። ነገር ግን ከእርሱ ይድናል። ያዕቆብ እንኳን ራሱ ከዛ መከራ ይድናል። ያዕቆብ እስራኤል ነው። ሶ የእስራኤል የመከራ ዘመን ነው እንጂ የቤተክርስቲያን የመከራ ዘመን አይደለም። ስለዚህ ቅዱሳን ወይም አማኞች ወደ መከራው ዘመን ያልፋሉና በመከራ ውስጥ ያልፋሉ ብሎ ማመን ቤተክርስቲያን እስራኤልን መቀላቀል ነው የሚሆነው። ያ እስራኤል ዘመን እንጂ የቤተክርስቲያን ዘመን ስላልሆነ ይህም ሌላ ጥንቃቄ የሚያስፈልገው ነገር ነውና እነዚህና ሌሎች ምክንያቶችን በሙሉ መጥቀስ በእርግጠኛነት ይቻላል። ለምኑ በእርግጥ በመከራው ዘመን ላይ ቅዱሳን አይተው ነገር ግን በክርስቶስ ፍርድ ወንበር ፊት ቀርበው ደግሞ ከእርሱ ከእርሱ ከተወደደው ሙሽራ ምስጋናን መቀበል እያለ ውዳሴን መቀበል እያለ ዘውድና አክሊል መቀበል እያለ በአምስትና በአስር ከተማ ላይ መሾም እያለ ነቀፌታን መቀበል አፍረትን መልበስ። ከዚህ በላይ ሞት የለም። ይሄ በጣም አሳፋሪ ነገር በጣም አሳፋሪ ነው። ከዚህ የጌታን ቀን ማወቅ፣ በክርስቶስ ፊት ቀርቦ ፍርድ እንዳለና ለእያንዳንዷ ነገራችን መልስ እንደምንሰጥ ማወቅ ወይም ማመን በጥንቃቄ እንድኖር፣ በማስተዋል እንድንመላለስ መስራት ያለብንንም እንደ እግዚአብሔር ጸጋ መጠን ቶሎ ቶሎ እንድንሰራ ያረገናል እንጂ አትነጠቅም ብሎ ወደ መከራ ታልፋለህ፣ መከራ ይበላል፣ እሳት ይበላል ብሎ ሰው ማስፈራራት በእርግጠኛነት አግባብ ነው ብዬ አላስብም። የሚገለጠው ክብር ይበልጣል፣ የሚገለጠው ሽልማት ይበልጣል፣ ከጌታ ምስጋና መቀበል ይበልጣል፣ በአላፋት ፊት መሞገስ ይበልጣል። እንግዲህ ጳውሎስን አስቡት። አሁን ጳውሎስ በክርስቶስ ፊት ቀርቦ ምን ሊባል እንደሚችል አስቡ እስኪ። እምነትን ጠብቄ አለሁ አለ። መልካሙን ገድል ተጋድዬ አለሁ አለ። አያችሁ፣ መልካሙን ገድል ምን ብያለሁ? ሩጫውን ጨርሻለሁ አለ። የጽድቅ አክሊል ተዘጋጅቶልኛል። ያን ቀለን ያስረክባል። መቼ ነው በፍርድ በርቀን ቀን ያስረክበኛል ያሰክበኛል፣ አለ ኢየሱስ። እሱ አንተ ምንድን የምትቀበለ ዛን ቀን፣ አንቺ ምንድ የምትቀበለው፣ እኔ ምንድን የምቀበለው? የዛን ቀን ከጌታ እጅ ልቀበል የሚችለው ነገር ያሳስበኝ። ይህም ያሳስበኝ ከሆነ እውነት ልንገራችሁ፣ የጌታ ፍቅር አልገባኝም። ኢየሱስን አላቀው። ሌላ ነገር አይደለም። ጭራሽ ሰው ኃጢአት በበደል፣ በዐመፅ፣ በክፋትና በግፍ የሚመላለስ ከሆነ ክርስቲያን ተብሎ ጌታ ነው የማያቅሰው፣ ጌታ ነው የማያቅሰው። ጋር ግን ያልተፋታ ሰው ነው ይህ አደገ ራሱ ላይ መከራ ያመጣል። ራሱ ላይ መከራ ያመጣል። የድካም ህይወት፣ የሀዘን ህይወት፣ የፍርሃትና የጭንቀት ህይወት ይመራል። ለክርስቲያን የሚገባ አይደለም። ጥንቃቄ እንድንወስድ የሚያደርገን ነገር እውነቱን መረዳት ይመስለኛል። እውነቱን ማቁረው ነፃ ያወጣል። ስለዚህ በንጥቀት የሚቀረማኝ አለብየኔ በግሌ አላምንም። የማላምንም ምክንያት ቅድም እነዚህ ከላይ ዘረዘርኳቸው አምስት ዋና ዋና ነጥቦች ናቸው። በነዚህ ምክንያት ክርስቲያን በሙሉ ይነጥቃል ብዬ ነው። እንግዲህ ጥያቄዎቻችሁን በኮሜንት መስጫ ላይ ያስቀምጡልኝ። ጸጋና ሰላም ይብዛላችሁ። ተባረኩ። ኢየሱስ ክርስቶስ ይመጣል። መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለእኛ መጠለያ ከሞት ወዲያ ለእኛ መጠለያ ከሞት ወዲያ ለእኛ መጠለያ ከሞት ወዲያ ለእኛ መጠለያ ጋምላ ጋራ

ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ